ሰላም እና እንኳን ደህና መጡ። እኔ ዶር ረቫቲ ራማስዋሚ ነኝ ከአፖሎ ሆስፒታል ሴክንደራባድ። ላፓሮስኮፒክ ቀዶ ጥገና በዛሬው ጊዜ በጣም የተለመደ ነው እና አሁን ከላፓሮስኮፒክ ቀዶ ጥገና በፊት እናንተ እንደ ታካሚ ማድረግ ያለባችሁ አንዳንድ የቀዶ ጥገና ዝግጅቶችን እንደ አንድ እንደ አንድ እንወያያለን። ለቀላል እና ቀላል ሂደት በተለምዶ ከእርሶ የተለየ ዝግጅት አያስፈልግም። ግን ለትንሽ የበለጠ አስፈላጊ ሂደት የመመገቡን ምግብ መከታተል ያስፈልጋል። በላፓሮስኮፒ ቀዶ ጥገና በፊት ለአንድ ወይም ሁለት ቀን የሚመከረው የመመገብ ዝግጅት ዝቅተኛ ቅመም ያለው እና ዳል የሌለበት የወተት ምርቶች የሌለበት እና በተመሳሳይ መልኩ የጥብስ አይነት የሆነ ምግብ ነው። ምግቡ ውስጥ ከሚሆነው እንደ ሩዝ እና ራሳም ሊሆን ይችላል። እንዲሁም የአትክልት ጭማቂዎች ወይም የፍራፍሬ ጭማቂዎች ሊሆኑ ይችላሉ። ለምንግን ጋዝ የሚያመነጩ ምርቶችን እንደምን እንቆጣጠር። ምክንያቱም ላፓሮስኮፒክ ቀዶ ጥገና በበጣም ትንሽ መሳሪያዎች ይደረጋል እና እጆች በሆድ ውስጥ አይገቡም። ስለዚህ አካል ቀጭን መሆን አለበት። ለዚህም ምክንያት ዝቅተኛ ቅመም እና ዝቅተኛ ፋይበር ያለው መመገብ እመርጣለን። ያ ብቻ የሚያስፈልግዎት ነገር ነው። ላፓሮስኮፒ በኋላ የሐኪሞችን መመሪያዎች ሁሉ ከተከተሉ በኋላ ማወቅ ያስፈልጉት የሚገባው ነገር መነሳትና መመላለስ ነው። ለትንሽ የላፓሮስኮፒ ሂደት የሚያስፈልጉት ከአራት እስከ ስድስት ሰዓታት በኋላ ምናልባት መመላለስ ነው። ለትልቅ የላፓሮስኮፒ ሂደት ደግሞ ምናልባት በዚያው ቀን ወይም በማግስቱ ቀደም ብለው ሊሆን ይችላል። ለምና ምክንያቱም መመላለስ ወይም መንቀሳቀስ ፈጣን መድኃኒት እንዲያገኙ ይረዳውታል። ያን ትንሽ ህመም ማሸነፍ እና መመላለስ ያስፈልጎታል። ምክንያቱም ሆዶ ፈጣን ይንቀሳቀሳል፣ ወደ መደበኛ መመገበው በፍጥነት ልትመለሱ ትችላላቸው። መመላለስ የደም እንባዎች በሰውነት በተለያዩ አካላት እንዳይፈጠሩ ይቀንሳል፣ ስለዚህ የቀዶ ጥገና አደጋ ይቀንሳል፣ በማታጠብ ይረዳል እና እርስዎም ራስዎን ደህና ትሰማላቸው። ስለዚህ የላፓሮስኮፒ ቀዶ ጥገናን በፍሱም ተጠቅመው እንቁ ይሁን። አመሰግናለሁ።